አሜሪካ ላይ ብዙ አይነት የቪዛ አይነቶች አሉ። ከነሱም መካከል ቢ ዋን፣ ቢቱ እንዲሁም ኤፍ ዋን ኤም ዋን የሚባሉ የቪዛ አይነቶች አሉ ማለት ነው። ስለዚህ የእነዚህ ቪዛ አይነቶች ልዩነት ምንድን ነው? እንዴት ነው ማግኘት የምንችለው? ጥቅማቸውስ፣ ጉዳታቸውስ ምንድነው? የሚለው የብዙ ሰው ጥያቄ ነው። ስለዚህ በዛሬው ቪዲዮ የምናየው እነዚህ የቪዛ አይነቶች ልዩነታቸው ምን ሊሆን፣ ደግሞ እንዴት ማግኘት እንደምንችል በዲቴል የምንመለከት ይሆናል ማለት ነው። ወደ ቪዲዮ እንግባ። እሺ ክብረ ለቻናል ቤተሰቦች፣ የአሜሪካ ቪዛ በዋናነት በሁለት ይከፈላሉ። አንደኛው ነን ኢሚግሬሽን ቪዛ ይባላል። ሁለተኛው ኢሚግሬሽን ቪዛ በመባል ይታወቃል። እሺ ክቡራን የሻለ ቤተሰቦች ሁለቱን በዲቴል የምንመለከት ይሆናል። እሺ ክቡራን የሻለ ቤተሰቦች ነን ኢሚግሬሽን ቪዛ የምንለው ለጊዜያዊ ቆይታ የሚያስፈልግ የቪዛ አይነት ነው። ለምሳሌ ለቱሪዝም፣ ለቢዝነስ፣ ለትምህርት ወይንም ለጊዜያዊ ቆይታ የሚያስፈልጉን የቪዛ አይነት ነው ማለት ነው። ይህ ቪዛ ለተወሰነ ጊዜ ብቻ የሚሰጥ እና ከተወሰነ ጊዜ በኋላ ወደ ሀገራችን መመለስ ይጠበቅብና ማለት ነው። ሁለተኛው ኢሚግሬሽን ቪዛ በመባል ይታወቃል። ይህም የሚያስፈልገን በአሜሪካ በቋሚነት ለመኖር ለሚፈልጉ ሰዎች የሚሰጥ የቪዛ አይነት ነው። ይህ ቪዛ ግሪን ካርድ ማግኘትም ያካትታል ማለት ነው። እሺ ክብራን የቻናሉ ቤተሰቦች የተለያዩ የቪዛ አይነቶችን በዝርዝር የምንመለከት ይሆናል። ቢዋን ቢቱ የሚባሉ የቪዛ ቪዛ አይነት የሚያስፈልገን ለቤተሰብ ጉብኝት፣ ለቢዝነስ ስብሰባዎች፣ ለኮንፈረንስ እና ለሌሎች ለአጭር ጭር ጊዜ ጉብኝት የሚያስፈልጉ የቪዛ አይነት ነው ማለት ነው። እሺ ክብራን የቻናሉ ቤተሰቦች ለሙሉ ጊዜ ትምህርት በዩኒቨርሲቲ ዋች ኮሌጅ እና ሌሎች የትምህርት ተቋማት የሚያስፈልገን የቪዛ አይነት ኤፍዋን ኤምዋን የሚባሉ የቪዛ አይነቶች ናቸው ማለት ነው። ለአጭር ጊዜ የስራ እድል ለምሳሌ በግብርና ዘርፍና በጽዳትና አንስ ስኪልድ በሆኑ ስራዎች ወደ አሜሪካ ለመምጣት የሚያስፈልገን የቪዛ አይነት ኤች2ኤ ኤች2ቢ የሚባለው የቪዛ አይነት ነው ማለት ነው። የአሜሪካ ቪዛ ማመልከት ከማቅረባችሁ በፊት የሚያስፈልጉትን የቪዛ አይነቶች በትክክል ማወቅ እጅግ አስፈላጊ ነው። ከባለሙያዎች ጋር ማማከር በጣም ይመከራል። በቪዛ ማመልከቻ ሂደት ላይ ማንኛውም ጥያቄ ካላችሁ ኮሜንት ላይ ጠይቁኝ እመለስላችኋለሁ። ላይክ እና ሸር በማድረግ እንዳትረሱ፣ እንዲሁም ለቻናል ዲስኮራችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።